ወደዛ መምጣት አይችሉም። ገዢ መሬቶችን የፈለገ ጦር ያስገባ በምንም ንቅንቅ አድርጎ የማያነሳንን ገዢ መሬቶችን ግን ይዘናል። እስከዛ ስንቆቻችንን፣ እስከዛ ኃይላችንን እናጠነክራለን። እስከዛ የሚደርሱን መሳሪያዎችን በሙሉ እናከፋፍላለን፣ እየላከልን ነው። የመከላከያውም ኃይል ደግሞ በጥሩ ሁኔታ እየሰሩልን ነው እና የተለወጠ ነገር እንዳለ ሰምቻለሁ። በጣም ነው ደስ ያለኝ። መከላከያ ውስጥ ያሉ ኃይሎች በስርዓቱ ላይ ጥርጣሬ የገባባቸው ሰዎች ጥሩ ስራ እየሰሩ እንዳሉ ሰምቻለሁ። አሁን ዛሬ እሱን መናገሩ ምንም ጥቅም የለውም፣ ምንም ጥሩ አይመጣም። እና ግን ጥሩ ስራ እየተሰራ ልክ ኦሮሞዎቹ ያረጉ እንደነበረው ኦሮሞዎቹ መከላከያውን ወደ ኦነግ ሸኔ ሲልኩ አስቀድሞ መረጃ በማውጣት ይቀበሉ እንደነበረው አሁንም ተስፋ ሰጪ ጅምሮች ታይተዋል። የሰው ኃይል እንኳን ብዙ እንዳታመጡ የሰው ኃይል ስድስት ስምንት አስራ አስራ አምስት ልካችሁ እንዲህ አይነት ነገር በዚህ በኩል ያልፋል እንደዚህ ይመጣል ብለው በእውነት በጣም በጣም በጥሩ ሁኔታ የስመ ነው እዛ ግን ያለው ወኔ እዛ ያለው ንግግር የሚገርም ነው ማለት ነው የሚገርም በሚገርም ሁኔታ በሚገርም እንትን ላይ ነው ያሉት ይሄ ነው ብዬ መናገር አልችልም። ምንድን ነው የቆዩበት ዋና ምክንያት ሲባል እያደገ እያደገ እያደገ እያደገ እያደገ እያደገ መጥቷል። የሚያገኟቸውን ሰዎች የፖለቲካ ይሰራሉ፣ ምን ይሰራሉ፣ ሁሉን ነገር እያደረጉ የጎደለው በውጭ ሀገር ያለው ኃይል ነው። እሱ ደግሞ እንደምንም ቢሰባሰብ ጥሩ ነው፣ ያለበለዚያ ይጠልፉታል። አሁን በነ ልደቱ አካባቢ እያየሁ ያለሁት በነ ይሄ በእነ ግንቦት ሰባቶች አካባቢ እያየሁ ያለሁት ነገር ከባድ ነገር ነው። ለአማራ ፋኖ ትግል ማለት እንደ ኢትዮጵያ መብታቸው ነው። እንደ ኢትዮጵያ ተደራጅተው እንደ ኢትዮጵያ ምናምን ማለት መብታቸው ነው። ግን አማራውን ወክለው የአማራውን እንቅስቃሴ ለመንጠቅ አሰፍስፎ መቀመጥ ይሄ ትክክል አይደለም፣ ይሄ ትክክል አይደለም። እና እሱን ደግሞ በጽኑ በጽኑ እንቃወማለን ማለት ነው። አማራ ሆነው የማያውቁ የአማራን ትግል ደግፈው የማያውቁ አማራንን ብለውም የማያውቁ አማራውን ሲያስመቱት የከረሙ ሰዎች ዛሬም እንደገና ደግሞ ቆዳ ቀይረው መጥተው የአማራውን ትግል ውስጥ ባስቀመጡት ክሊካቸው አማካኝነት ኔትወርካቸው አማካኝነት የአማራን ትግል ለመጥለፍ የሚደረገው አካሄድ እሱ ትክክል አይደለም። ትክክል አለ። አንዳንድ ሰዎች ዘመዴ ልደቱን አትናገረውም አንተ፣ ልደቱ እንደዚህ እያደረገ ነው ምናምን ልደቱ ከጀመረ ጀምሮ እኔም አልናገርበት። ዋናው ምክንያት አቶ ልደቱ አያሌው ከመጀመሪያ ቀን ዴዋን ይሉታል እነ ሱሬ ሲተረጉሙልኝ፣ ከመጀመሪያዋ ቀን ጀምሮ ካወቅኩት ቀን ጀምሮ የራሱን መስመር አስምሮ የራሱን ሜዳ አስምሮ እየሮጠ ነው። ማቀ በራሱ ዛቢያ ላይ የሚሽከረከር ፕላኔት ነው። በራሱ ዛቢያ ላይ ሲሽከረከር የሚስባቸው እንደ ማግኔት የሚስባቸው ሊኖሩ ይችላሉ። ያንንም ስቦ ወደ ራሱ ያንንም ስቦ ወደ ራሱ ያንንም ስቦ ወደ ራሱ ያመጣል። ልደቱ በራሱ ታግሎ ነው። አይመርጥም፣ አይመርጥም። ቲክቶከር ቢጠራው ይሄዳል፣ ኦነጉ ቢጠራው ይሄዳል፣ ትግሬው ቢጠራው ይሄዳል፣ ግንቦት ሰባቱ ቢጠራው ይሄዳል፣ መሳይ ቢጠራው ይሄዳል፣ ማን ቢጠራው ይሄዳል። አይ፣ ራሱን ይዞ ነው የሚመጣው። በቃ ራሱን ራሱን የራሱን ብራንድ ይዞ ነው የሚመጣው። ልደቱ ማለት እንዲህ አይነቱ ሰው ሊመሰገን ውል ሰጥው ለምናምን ምን አፍቃሪ ወያኔ ነው ምናምን መጥቶ ነው በቃ ኔም ብሎ ነው ያለው። ከሱ ጋር አልስማማም አልሰራም ማለት ያንተ ነው እንጂ ልደቱን እንደዚህ ነህ እንደዚያ ነህ ብሎ ማለት አያዋጭ አይደለም። የምትጣሉት ሰው እኮ ሲወላውል ወይም ደግሞ ተቃራኒ ቦታ ቆሞ እንትን ሲል ነው። ይሄ በምታውቁት ቦታ እየሄደ ያለ ሰው፣ ማንንም ያልነካ ሰው፣ ሰዎች ወደ ራሱ እንዲሄዱ የሚሰብክን ሰው ልደቱ ማለት ለእኔ እንደ ፓስተር ነው፣ እንደ ቄስ ነው፣ እንደ ሼክ ነው። በቃ የራሱን ሃይማኖት ነው የሚሰብከው። ሶስተኛ መንገድ ይላል ሲፈልግ፣ የምናምን ይላል ሲፈልግ። በቃ ሰማይ መቅ ከሰላማዊ ትግል ውጭ አናሸንፍም ባይ በቃ ኢትዮጵያ ልትረጋጋ የምትችለው በሰላማዊ ትግል ነው፣ መብቱ ነው። ይህ ሰውዬ ምን አድርግ ነው? ምን እሱ መጥቶ ግን የፋኖን ትግል በእኛ ስር ይሁን፣ ልክ እንደ እስክንድር ፋኖ እስከ ደብረ ብርሃን ይዋጋ፣ ከዛ እስከ ኮተቤ ድረስ ምናልባት እስከ ኮተቤ ድረስ ይምጣ፣ አራት ኪሎን ግን ለእኛ ተውልን ምናምን የሚል ከሆነ ያኔ ተው እንጂ ልደቱ ለዋል ተው፣ ስነ ስርዓት ያልደገፍከውን ያላገዝከውን ምን ያላልከውን ማድረግ የለብም። ልደቱ ማድረግ የሚችለው ልደቱ ማድረግ የሚችለው የእኔ ምክር ማለት ነው እነ ልደቱ ማድረግ የሚችሉት ምኑን ነው? እነ ልደቱ ፋኖም አሸንፎ ሲመጣ ሰላማዊ ትግላቸውን በቃ ያንን መብታቸውን ይዘው ገብተው አገራቸው ገብተው ሰላማዊ ትግላቸውን ማካሄድ በቃ በፍጹም ወታ እንትን አያስፈልገንም ብለው መከራከር መብቱን። ይሄ ሳይገባው ቀርቶ ልደቱን መሳደብ ምናምን አይቻልም። ጃዋር ምንም አይቻልም። በቃ ይዋዥ ምንም ማድረግ አትችሉም። የጃዋርም አሁን ለንግግርም ለቁም ነገርም የሚበቃ ሰው አይደለም። በራሱ ጊዜ ማኔ ቴቄል ፋሬስ የሆነ ኃይል ነው። ይህ የአማራ ፋኖ ትግል ከውስጥም ከውጭም ጠላፊ የሚጠበቀው፣ ደግሞ የውስጡ እየጠነከረ ሲሄድ፣ እየበሰለ ሲሄድ፣ እያሸነፈ ሲመጣ፣ ደግሞ እውቀት ያላቸው ሰዎች እየገቡ ሲመጡ፣ አሁን የወሎ ለምንድን ነው እንደዚህ ውጤታማ የሆነው የወሎ ትግል? አሁን ቤት አማራዎች እንደዚህ ስርዓቱን ማፍረክረክ የቻሉት ለምንድን ነው? መንግስት እንዳለው ሻቢያ መንግስት እንዳለው ወያኔ ረድቷቸው ነው? ባልየው አሉ ከሚስቱ ጋር ተጣላሉ እና ሚስትየዋ አጋድማ በቦክስ ትነርተዋለች። ከዛ በኋላ ለመናት ለመናት፣ በማርያም ማላት፣ ሌላ ቀን ስንጣላ እየመታሽኝም ቢሆን አንቺ ጩኸይ አላት። በቃ አለቀ ምን ችግር አለ አለችው። ልክ ፀብ ሲጀምሩ ላዩ ላይ ትቀመጥና በቦክስ ታጎነዋለች፣ በእርግጫ እንትን ትለዋለች። እሱ ግን ትጮዋለች፣ ግን እሷ እሱ ደግሞ የታባሽ ይላል። እና እሷ አፍንጫውን በጥፊ ትልሳዋለች፣ ግን እየጮኸች ነው፣ ኧረ ገደለኝ፣ ኧረ ገደለኝ፣ ኧረ ገደለኝ። ውት ላይ በርዘግታ ማለት ነው ሰው እንዳይበል፣ ኧረ እንዳትገላት እባክህ ይሉታል። እሱ ደግሞ የታባሽ ይላል። በአንድ ቤስት ነው የታባሽ ምን ይላል? ከዛ እንደምንም እሮጣ በሩን ትከፍትና ትወጣለች። ሱቱን እየጠረገ በስምምነት የተደረገ ነው። ባልና ሚስት ተስማምተው ያደረጉት። አሁን ስርዓቱ ተጨንቋል። እንደ ባል እና የጦስ ዶሮ ነው የሚፈልገው። ይሄ እሱ ትክክል አይደለም። በቃ ምርኮኞቹ እየታዩ ነው። የዓለም አቀፍ የቀይ መስቀል ማህበር ተረክቧቸዋል። አስረክቧ ይው አስረክብ ያለው ብሎ አስረክቧል። ክልላቸው፣ ዞናቸው፣ ቀጠናቸው፣ ምሽጋቸው አስገብተው ፈርመው ገሌ ገሌ ገሌ ገሌ ለከፍተኛ ሕክምና የሚሄዱ ናቸው እነዚህ እነዚህን ደግሞ እርዳታ እርዷቸው፣ እኛ ጋር እናስቀምጣቸዋለን። ወታደራዊ ስልጠና፣ የአእምሮ እንትን እንሰጣቸዋለን፣ ከእኛ ጋር እንቀያየራለን ብለው የሚኒሊክ ልጆች እነዚህ የነጮቹን አስገብተው የዓለም አቀፍ ቀይ መስቀል ማህበርን አስገብተው ተመስግነዋል። ምንድን ነው ያልን እንደሆነ የስርዓቱ ፋኖ ሲያገኝ ምንድን ነው የሚያደርገው? በለው በለው፣ ውቀተው አንተ ነህ እንደዚህ አደረገ፣ አንተ ነፋን ነው፣ አንተ ነፋን ነው፣ በርግጫ እጁ እጁን እንደዚህ አስሮ፣ በአህያ ላይ አስሮ፣ ኦነጎቹንም ሸኔዎቹንም ሲይዙ አህያ ላይ አስረው ለቲክቶከሮች እና ለፌስቡከሮች ይልካሉ። መከላከያ ሰራዊቱ ማለት ነው። በቃ በሱ ቤት ጀግና መሆኑ በውትድርና ዓለም የጌሙ የጨዋታው ህግ፣ ትገላለህ፣ ትሞታለህ፣ ትቆስላለህ፣ ታቆስላለህ፣ ትማርካለህ፣ ትማረካለህ፣ የጨዋታው ህግ ነው። ለእነዚህ ደግሞ ህግ ተፈጥሮላቸዋል። የቆሰለውን ማርከ ማሳከም ግዴታ መረሸናል ይሄ የስልጡን ማህበረሰብ የውትድርና ህግ ነው። በቃ ከቆሰለ በኋላ ከተማረከ በኋላ ጠላት አይደለም፣ እንደውም ጥቅምህ ነው። ዩክሬንና ሩሲያን እያያችሁ ነው። እስራኤልና ፍልስጤምን ሀማስን እያያችሁ ነው። ትለዋወጥበታለህ፣ ትለዋወጥበታለህ፣ ምርኮኛህን፣ እስረኛህን ትለዋወጥበታለህ፣ ትይዘዋለህ ይሄ ግን እንጭጮች ስለሆነ ሀገሪቷን የሚመሯት በእግዚአብሔር ኃይል ሀገሪቷ ጠንካራ የዘመናት ስርዓተ መንግስት ስላላት መሪም ባይኖር መኖር የምትችል ሀገር ስለሆነች እንጂ እንጭጮች፣ አክቲቪስቶች፣ ካድሬዎች፣ ነውረኞች፣ ዘረኞች ስለሆነ የሚመሯት ሀገሯን ወታደር ሆነው ፋኖ ሲማርኩ በቃ ጮቤ መርገጥ የቆሰለና ሆስፒታል የተኛ ፋኖ አምጥቶ በጭንቅላቱ ላይ በመኪና መሄድ ጀግና ጀግና። በቃ በሱ ቤት ተበቅሎ ሞቷል። በሱ ቤት የአማራን ትግል አጥፍቷል። በሱ ቤት ፋኖን አሸንፏል። ይሄ ውርደታምነት፣ ይሄ እንጭጭነት፣ ይሄ ማይምነት፣ ይሄ ድድብና ነው። ስለዚህ ማንኛውም የአማራ ፋኖ በመከላከያ እጅ ላለመማረክ ይዋደቃል የመጨረሻዋን ጥይት እየጠጣ ይሞታል እንጂ እጅ አይሰጥም። ምክንያቱም መከላከያ ከያዘው ውርደት ነው የሚያሳየ፣ አሳያችኋለሁ የሚቀጥለው ሳምንት ላመጣ እችላለሁ። እንዴት እንደሚጫወቱባቸው እንዴት ጭቃ አድርገው እንዴት በእርግጫ እንደሚመቷቸው እንዴት እጃቸውን በገመድ እንደዚህ አስረው እንደሚጫወቱባቸው፣ ላኩልኝ። እናንተም የሚቀጥለው ሳምንት እናሳያለን፣ እናሳያለን እንዴት በአህያ ላይ አድርገው በሰውነት እንደሚጫወቱ ይሄ ለአማራ ፋኑ ትግል ከባድ የሆነ እንትን እያመጣለት ነው ማለት ነው። ብርሃን እየፈነጠቀለት ነው። የማሸነፍ ስሜትን እያመጣለት ነው። ስለዚህ ይህን የሚያየው ኃይል ደግሞ በሙሉ አ ከያዙኝ እንዲህ ነው የሚያደርጉኝ፣ ከያዙኝ እንዲህ ነው የሚሰሩኝ። ኦኬ ብማረክም ብቆስልም እንዲህ ነው የሚያደርጉኝ ነው። ይሄ ዘረኛ ይሄ ዘረኛ ኃይል አማራ ጋር የሚገባው የጦርነት ህግ አክብሮ አይደለም። ሐኪሞች ለምሳሌ የአማራ ክልል ያለው ሐኪሞች የሐኪም ስራው ምንድን ነው? ሐኪም ዘር አያይም፣ ቀለም አያይም፣ ሃይማኖት አያይም፣ ጾታ አያይም፣ ምን ያይም? የሐኪም ስራው ምንድን ነው? የመጣን ቁስለኛ የመጣን ታካሚ መርምሮ ማከም፣ የቆሰለን ደሙን ጠርጎ አልኮል አድርጎ የተቀደደ ካለ ሰፍቶ በፋሻ አሽጎ ማስታገሻ ሰጥቶ መርፌ ሰጥቶ ደም ፈሶት ከሆነ ከደም ባንክ ደም አውጥቶ ሰጥቶ ሄዱ። ሰውየው ፋኖ ይሁን፣ ሰውየው መከላከያ ይሁን፣ ሰውየው ሸኔ ይሁን፣ ሰውየው ኦነግ ይሁን፣ ሰውየው ማጅራት መች ይሁን፣ ሰውየው አሸባሪ ይሁን፣ ሰውየው የፈለገው ሊሆን ይችላል። ሐኪም ቤቱ ግን የተሰራበት ዋናው ዓላማ የታመመ የቆሰለ አደጋ የደረሰበት መኪና ተገልብጦ ሊሆን ይችላል፣ በጦርነት ማልተመቶ ሊሆን ይችላል፣ መጥቶ መታከም ነው ስራው። ይሄ የኦህዴድ የኦሮማው ወታደር ምንድን ነው የሚያደርገው? ፋኖች ቆስለው ሆስፒታል ገብተዋል። ክዞስ አምጣ የት አባትን የተኛ የት አባትን የተኛ አምጣ አምጣ ዲያረ እንደዚህ አይደለም የምታ አንተ ራሴ ፋኖ ነው፣ አንተ ራሴ ፋኖ ነው። በለው በለው ሐኪሙን መደብደብ፣ ይሄ ድንቁርና ይባላል፣ ድንቁርና ይባላል። ወንጀል ከሠራ እንኳን እዛ ይጠ ይጠብቃል በጨዋ ደንብ ማለት ነው። ኦኬ፣ ከተማውን እኛ ስለያዝነው ይሄንን ቁስለኛ ታክሞ እስኪወጣ ድረስ እንጠብቀዋለን። እንፈልገዋለን፣ እኛ ይዘነው እንሄዳለን፣ መብታችሁ ግን፣ ይታከም፣ እዚህ ጋር ይዞ መሄድ ይችላሉ። ይሄ በደደቦች የሚመራ በመሀይሞች የሚመራ በቦዘኔዎች በሀገደሎች የሚመራ ስርዓትና መንግስት ሲሆን ግን እንዲህ አይነት ነገር ይገጥማል ማለት ነው። ይህንን የአማራ ኃይል በጥበብ እየተወጣው ነው፣ በጣም እየተሻገረው የጦርነት ኃይሉም እያደገ የመጣው እንደነገርኳችሁ። ኮሎኔል አሁን ለምሳሌ የምስራቅ አማራ ፋኑን የተቀላቀሉት ኮሎኔሎች የጦር ኃይሎች እነ ኮሎኔል ሞገስ እነማና፣ በአጠቃላይ ጥርሳቸውን በጦርነት የነቀሉት መጥተዋል። ካርታ ማንበብ የሚችሉ ሩሲያ ተምሮ የመጣ ልጅ አይደል? በጣም የሚገርም ካርታ የሚያነብ ከስርዓቱ። ወጥቶ እዛ የሄደ ልጅ ማለት ነው። በቃ ላፕቶፑን አዘጋጅቶ አለም አቀፍ ሳተላይት ነው የሚጠቀመው። ከዛ በኋላ ጦርነቱን ሲገጥሙ በጂፒኤስ የት የት ጋር እንዳሉ እንዴት እንዴት እንዳሉ፣ እንዴት እንዴት እንዳደረጉ ያደርጋሉ። እነ እንትና አሳልፎ ሊሰጡት የነበረው ማለት ነው። እነ አኪላ እነ ማነው ስሙ አጼ ነዘራ ያዕቆብ የሚባሉት አሳልፎ ሊሰጡት የነበረው ቤተ አማራ ወሎ የነበረው ልጅ ይሄን ነበረ? ይሄ ነው ስራው። አሁን አለም አቀፍ ትምህርት የወሰዱ ልጆች ተቀላቅለዋል ገብተዋል ማለት ነው። ጦርነቱ ስንት አመት ይፈጃል? ስንት ጊዜ ይወስዳል? ምንም የሚታወቅ ነገር የለም። ምንም የሚታወቅ ነገር የለም። ጦርነቱ ሊቆም የሚችለው አማራ ይዞ የተነሳው ጥያቄ ሲመለስለት፣ ይሄኛው ኃይል ደግሞ በረድ፣ ሰከን ብሎ አዎ አገሪቷ ወደ መቀመቃት እየሄደች ነው፣ ወደ ሲኦል እየወረደች ነው፣ ወደ ጋሃነም እየሄደች ነው ይሄ ደግሞ ጦርነቱ ያመጣው ነው። ስለዚህ በቃ ያው ኑና ተነጋገሩ፣ ስርዓተ መንግስቱን ያዙ፣ ኢትዮጵያ ትቀጥል፣ እኔም ምመራውን ያህል መሪቻለሁ፣ ምገለውን ያህል ገጃ፣ ፍርዴን ስጡኝ፣ አለቀ ብሎ ሲል ነው እንጂ የሚቆም ነገር አይመስለኝም። አሁን ዝም ብዬ ስመለከተው የሚቆም ነገር አይመስለኝም። የሚቆም ነገር አይመስለኝም። ከባድ ነው። ይወድቃል፣ ይነሳል፣ ምን ይላል? የአማራ ፋኖ ትግል ደግሞ ተመንጥቆ እንዳይሄድ ደግሞ የያዘውም ነገር አለ። አሁን አቅም ግንባታው እንዳለ ሆኖ አንድ ላይ ያለመጀመራቸው ለምሳሌ ቤተ አማራ ማጥቃት ሲጀምር ሸዋ ዝም ብሎ ያያል ማለት፣ ሸዋ ማጥቃት ሲጀምር ጎጃም ዝም ብሎ ያል ማለት፣ ጎንደር ዝም ብሎ ያል ማለት። ይሄ ደግሞ የበለጠ ያስጠቃቸዋል። ቆሞ ማየት ያስጠቃል ማለት ነው። ጎጃም ያለው እንደተነጋገር ነው ነው የሾው ሰራዊት አላቸው ምናምን አላቸው፣ የሚዋጋ ኃይልም አላቸው። አዋጊዎቹም እንግዲህ ዛሬ ፈቷቸው እንደሆነ አላውቅም፣ አዋጊዎችም አሏቸው። ምናልባት ግን የጎጃሙ ኃይል ተጠልፏል። ኦሬዲ ውጭ ባሉት ተጠርፏል። እስኪ ዝም ብላችሁ ተመልከቱት። እዚህ ላይ ላመጣው ነበረ። ይሄ ውጭ ያለው ሚዲያው ምናምኑ በሙሉ አስረስ አስረስ አስረስ አስረስ አስረስ አስረስ አስረስ አስረስ ነው የሚለው። ያሉትም እነዚህ ሰማያዊ ፓርቲ የነበሩትም ግንቦት ሰባት የነበሩትም በአድ የነበሩትም በሙሉ እዛ አካባቢ ያለውን ኮኔክሽን በደንብ ማጠንከር ነው የሚፈልጉት። ማለት እንደውም አንዳንድ ፌክ የሆነ ኒውሱን ለመለጠፍ ጀምሯል የነዚ ሚዲያዎች ማለት ነው። የዛሬ አርባ ዓመት ሃምሳ ዓመት እስራኤል ሀገር የተገለበጠ መኪና ምናምን ታንክ አምጥተው እዚህ የአማራ ክልል እየተገለበጠ ነው በሚል የአማራ ፋኖ ትግሉ ድሉ ሁሉ ፌክ ነው ለማስባል የሚሰሩ በጣም በሚገርም ሁኔታ ማለት ነው። እና እንግዲህ ባለፈው እንዳየ ነው ዘላለም አደራ፣ ባዶ እግር ምናላቸው፣ ስማቸው ጊዮን ሚዲያ አዲሱ ደርብ፣ ሞገሴ ሽፈራው፣ አንሙት አብርሃም፣ በላይ ማናዬ፣ በቃሉ አላምረው፣ ተስፋ ወልደስላሴ እሱ ባለው ጫኔ፣ አሻራ ሚዲያ አበበባዩ፣ ፋሲሌኔ ያለም ደግሞ ወዶ ገቦች ደግሞ አሉ ማዛ መሐመድ አሳዬ ደርቤ ትንግርቱ ገብረ ጻድቅ የሚባሉ አሉ ይሄ ሁላ ሚዲያ ጎጃምን የጎጃሙን ሀይል የያዘ ነው በፕሮፓጋንዳ ወደፊት ማምጣት ወደፊት ማምጣት የሚፈልግ ማለት ነው እሱ ደግሞ አይሆንም ካካ ነው ካካ እሱ እፉ ነው አይሆንም እንደ አማራ በማሰብ እንጂ እንደ ጎጃም በማሰብ አይቻ እንደ ጎንደር በማሰብ እንደ ወሎ እንደ እንትኑ ኮዙ አንድ ነው። አማራነት ነው የተጠቃው አማራነት ነው ጉዳት የደረሰበት። ስለዚህ ወሎ፣ ሸዋ፣ ምናምን የሚለውን ትቶ አንድ አማራ አማራ ሆነህ ነው የምትመጣው። አማራ ሆነህ ነው ክልሉ ውስጥ ጦርነቱ ከቆየ ምን ይመጣል የሚታወቅ ነው የሚመጣ ክልሉ ውስጥ ጦርነቱ እንዳይቆይ ከተፈለገ ደግሞ የጎጃሙ ኃይል መስተካከል አለበት። የጎጃሙ ኃይል ዘመነ አልወገድ ብሎት እንጂ ዘመነ ዞር ቢያደርጉት እነሱ ይሄኔ ወይ ተደራድረዋል፣ ወይ አሁን ለመሪነት የሚቋምጠው ሰው ወደፊት ይመጣ ነበር ማለት ነው። ከሚዲያ መለየት አይፈልግም። ትርክቱን እንደዚህ አድርጎ፣ እንደዚህ ፈጥሮ፣ እንደዚህ ሆኖ፣ እንደዚህ ማለት ነው የፈልገው። ወሬ ደግሞ ፍሬ የለውም ታግባር ነው ዘንድሮ፣ ታግባር ቢደህና ቤት አይደል? ዳቦ የት አለ? ሰውዬው የሚበላውን እንጂ የሚፈልገው ስዕሉን አይደል። ቴሌቪዥን ቁጭ ብለህ የምግብ አሰራር እያየ ምራቅህ መዋጥ ምን ይሰራል? ድንቿንም ቀቅለ ስትበላውን ሰው እየፈለገ ያለው ያን። ሰሞኑን ሰዎች እየላኩልኝ ነበር፣ አስረስ እንደዚህ አድርጎ ይኸው የተናገረው ንግግር ተመልከተው። ዘመዴ በጣም እንደዚህ እያ ሲያጫጮት አይቻልም። ነገር ግን አስረስ እያለ ያለው ምንድን ነው? በቃ ከክልሉ አንወጣም እዚሁ እየደቀቅን ነው ነው የሚለው። ሰምታችሁት ከሆነ አላውቅም። አሰማቸው እስኪ ወንድማ ለማምጣውና፣ በነገራችን ላይ ያዝልኝ ያዝልኝ። በነገራችን ላይ እንሞአቶ አህዶ እዚህ መስቀል አድርገው ማዕተብ አድርገው የሚለውን አስረስ፣ ስላሻሻልክልኝ እጅግ አድርጌ አመሰግናለሁ። በጣም ስለሰማኸኝ እጅግ አድርጌ አመሰግናለሁ። መስቀሉንም አሳነስካት እንጂ ትንሽ ከፍ ብታረጋት ጥሩ ነው። ማተቡንም ከውስጥ አውጥተ ከላይ አድርገዋል። በጣም ጥሩ ይሄ እንትን የሚልህ ነው። ምንም አሁን እስላሞቹ አይቀየሙህም፣ ጴንቴዎቹ አጠገብ ያሉት እነ ፓስተር ተሰማም እነ ፓስተር ማነሱ አይቀየሙም። ሰው ሃይማኖቱን ይዞ ማንነቱን ይዞ እኔ ጾታዬ ወንድ ነው፣ ስቀርብ ሴቶኛ አልቀርብም። በቃ ወንድ ነኝ ወንድ። ስተዋወቅ ስሜ ዘመድኩን ነው፣ ዘመድኩን ብዬ ነው። ሃይማኖቴ ኦርቶዶክስ ነው፣ ኦርቶዶክስ ነው ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ ብዬ የግድ ሴት ካልሆንክ ካለኝ ጠብ ነው። ይሄ ሌላ ጉዳይ ነው። ለምን አማተብክ ካለኝ እሱ ቢስሚላይ ማለት ይችላል። በኢየሱስ ማለት ይችላል። የኔን ማማተብ ሊጠይቀኝ አይችል። ለምን ማተብ አድርግ ካለ እሱ ገመድ መታደግ ይችላል። ወርቅ ማድረግ ይችላል። እኔ ቆቡን አልጠይቅም ላለ። ስለዚህ አንደ ኦርቶዶክስ ነ ክርስቲያን ነ ማተብ ይሄንን ለመታገያ ብለህ ያደረከውን ነገር ጥለ በመምጣትህ እኔ እጅጉን በጣም ደስ ብሎኛል። ይሄ ደግሞ ኩራት ይሰማኛል ማለት ነው። አሁን ሞ ተዋዶ ማተብ አንጠልጥለው መስቀል አድርገው ምናምን የሚባል ነገር አይሰራም። ሊብላለን ምናምን አይሰራም ማለት ነው። አሁን እኔ ከብዙ በጥቂቱ ሀሳብ የምሰጥባት የንትኗን ብቻ ነው። እስቲ አምጣልኝ፣ ቪዲዮዋን አጫውትልኝ። በነገራችን ላይ የኢትዮጵያ ህልና የተከበሩ አርበኞቹ ጣሊያንን ያሸነፉት እኮ እነ ራስ አበበ አረጋይ በሸዋ ተራሮች እነ በላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ ያሳሞራው ብለ በወልቃይትና በጎንደር ጀኔራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው። አዲስ አበባ ላይ ባል ውጊያ የሚደረገዋል የሆነ ችቦል ትለኩ ሰው ይነድግስ አለ የምትሄደው የአራት ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው የምታሸንፈው ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቅቁ በሚሞክሩ ሰዎች እንዳትሸው የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ፊሬ ላይ ስድስት መቶ አራተኛ ኮር የሚባለው ሰራዊት ሲደመሰስ ነው። ታት ያን ሩቅ አንሄድም። ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ውጪ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው በጣም ከደሴ። እስከዛ ኪሎሜትሩን ኤግዛክትሊ አላውቀውም፣ ግን ሩቅ ነው። ብልቱን ለይታ የመታወቀን የአራት ኪሎ የአረመን የቁንጮፍ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ምሬት ይሄዳል ወይ የሆነ አፍሪካ ገር ይሄዳል። ይህ ታሪክ መንግስቱ ኃይለ ማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አደለም። አለ ጠላቴ የሚለው አካል ወሳኝ ወሳኝ ወሳኝ ኮሪደር ውስጥ የተቆጣጠሩለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት